የቻይና መኪኖች ከተባለላቸው ኪሎ ሜትር በታች እንደሚሄዱ ተረጋግጧል። በቅርቡም በBYD ሲገል ላይ የተደረገው ምርመራ 305 ይሄዳል ብለን ያሰብነው ከ220 በታች 405 ኪሎ ሜትር ይሄዳል ብለን ያሰብነው ደግሞ ከ310 ኪሎ ሜትር በታች እንደሚሄድ ተረጋግጧል። ነገሩ ምንድነው? በአጭሩ ነገሩ እንዲህ ነው። ቢዋይዲ ሲገል ከሁለት ቀን በፊት ወደ ኢሮፕ ገብታለች። በእርግጥም ኢሮፕ መግባቷ አስደሳች ነገር ቢሆንም ደብሊው ኤልቲፒ ምርመራ ግን ያሰማን ነገር ሁላችንንም አስደንግጦናል። ቢዋይዲ ሲገል ትሄዳለች የተባለው ሬንጅ ገደል ገብቷል። በነበረው ስፔስፊኬሽን የኢሮፕን ስታንዳርድ ሊያሟሉ ቀርቶ ጫፉ ላይ መድረስ አልቻሉም። ነገር ግን ቢዋይዲ ለኢሮፕ ስታንዳርድ የሠራቸው ቢዋይዲ ሲገሎች የተለየ ስፔሲፊኬሽን እና ሬንጅ ያላቸው። ምክንያቱም WLTP ዓለም አቀፍ መለኪያ ነው። እኛ ደግሞ BYD ሴጉል 405 እና 305 ኪሎ ሜትር ይሄዳል ብሎ የነገረን CLTC ማለትም የቻይናው ሜዠርመንት ነው። ቻይና ላይት ዲዩቲ ቬሂክል ቴስት ሳይክል። WLTP እና CLTC ልዩነታቸው ምን እንደሆነና እንዴት 405 ኪሎ ሜትር ይጓዛል የተባለው ከ310 ኪሎ ሜትር በታች ሊጓዝ እንደቻለ አስረዳችኋለሁ። በተለይ ከቻይና ውጪ መኪናውን ለገዙ ሰዎች ሲኤልቲሲ ትክክለኛ መረጃ የሚሰጥ ሜዠርመንት አይደለም። ምክንያቱም ሲኤልቲሲ የሚያገለግለው ለቻይናና ለቻይና ብቻ ነው። ሰላም፣ የተከበራችሁ የቻናል ቤተሰቦች እንደምንሰነበታችሁ። እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው ምጠይቃችሁ ይህንን ፕሮግራም ስትከታተሉ ከናንተ የሚጠብቀው ነገር ላይክ ሰብስክራይብ ማድረግ ብቻ ነው። የተወሰነ ቻናላችን ላይ መቀዛቀዝ ስለተስተዋለ ይህ መረጃ ጠቃሚ ነው ብላችሁ የምታስቡ ሰዎች ላይክ በማድረግ ጀምሩ። መልካም አስተያየታችሁን አስፍሩልኝ። ቢዋይዲ ሴጉል ኤሮፕ ሲገባ በሜጀርመንትና በስፔሲፊኬሽን ደረጃ የተፈጠረውን ላሳያችሁ። ከዛ በፊት ግን BYD ሲገል ወደ ኢሮፕ ሲገባ የስምና የትላልቅ ስፔሲፊኬሽን ለውጦች አሳይቷል። ስሙ BYD ሲገል የተባለው BYD ሰርፍ በሚል ተሻሽሏል። እንዲሁም የዳይሜንሽን ለውጦችም ተስተውሏል። ሁሉንም የምነግራችሁ ነው የሚሆነው። ኢሮፕ የገባው ቢዋይዲ ሲገል ትሪም ሌብሉ ሶስት አይነት ትሪም ሌብሎች ያሉ ሲሆን በአጠቃላይ 30 ኪሎዋት አወር ባትሪ የሚጠቀመው 65 ኪሎዋት አካባቢ አቅም ያለው ሞተር ተገጥሞለታል። ይህም በሀገራችን ከሚገኙት ቪታሊቲ ከሚባሉት መኪኖች ጋር የሚነጻጸር ሲሆን ባትሪ ካፓሲቲው፣ ሞተሩ ግን የኢሮፑ በጣም የተሻለ ነው። 65 ኪሎዋት ነው። ኢትዮጵያ ውስጥ ያለው ደግሞ 55 ኪሎዋት ነው። በ10 ኪሎዋት ብልጫ አለው ኢሮፕ የተላከው ሬንጃቸው የተነገረን 305 ኪሎ ሜትር ይሄዳሉ ተብሎ ሲሆን በሲኤልቲሲ የቻይናው ሜዥርመንት ማለት ነው። 30 ኪሎዋት አወር የተገጠመላቸው 305 ኪሎ ሜትር እንደሚሄዱ ነበር የምናውቀው። ኢሮፕ የገባው ግን 30 ኪሎዋት አወር የተገጠመለት ባትሪ በአጠቃላይ 220 ኪሎ ሜትር እንደሚጓዝ ተነግሮለታል። ልዩነቱ ከየት የመጣ ነው? ልዩነቱ ሌላ ምንም ተአምር የለውም። ሲኤልቲሲ ሲለካው 305 ኪሎ ሜትር ይሄዳል። ደብልዩ ኤልቲፒ ሲለካው ደግሞ 220 ኪሎ ሜትር ይጓዛል። ለመሆኑ ትክክለኛው የትኛው ነው? እሱ ብቻ አይደለም። ኢሮፕ ከገቡ ሶስቱ ትሪም ሌብሎች ኢትዮጵያ ውስጥ ከገባው ከፍላይንግ ከሚባለው ትሪም ሌብል ጋር ኮምፒተብል ናቸው። የኢሮፑ በኪሎዋት ደረጃ የተሻለ ቢሆንም ማለትም 43.2 ኪሎዋት አወር ባትሪ ቢኖረውም በኪሎዋት ከሚያንሰው 38.8 ኪሎዋት አወር ባትሪ ከተገጠመለት ፍላይንግ ኤዲሽን ከተባለው ያነሰ ሬንጅ ነው ያለው፣ እሱም ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል። አስቡት እንግዲህ በኪሎዋት አወር ደረጃ የተሻለ ባትሪ ኖሮት ሬንጁ ደግሞ በባትሪ አቅሙ የሚያንስ ካለው ፍላይንግ ኤዲሽን ያነሰ ሬንጅ ሲኖረው ሳሉት ምን ቢፈጠር ነው እንደዚህ ሊሆን የቻለው የሚለውን እንግዲህ የነገርኳችሁ ነው የምገኘው። 405 ኪሎ ሜትር ይጓዛል የተባለው ፍላይንግ ኤዲሽን ቢዋይዲ ሲግል ያለው የባትሪ ካፓሲቲ 388 ኪሎዋት ሃውር ነው። ነገር ግን ኢሮፕ ይገባል የተባለው ቢዋይዲ ሲግል 43 ኪሎዋት አወር ባትሪ ተገጥሞለት ይጓዛል የተባለው ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ ነው ማለት ነው። ስለዚህ ይህንን ልዩነት የፈጠረው በዋናነት የሜዥርመንት ጉዳይ ነው፣ ቀድሜ እንደነገርኳችሁ የተከበራችሁ የቻናሌ ቤተሰቦች እስኪ የሁለቱን ሜዠርመንቶች ልዩነት በደንብ አድርጌ ልንገራችሁ። ቬይክል ቴስት ነው የሚያደርጉት ምን ያህል ሬንጅ እንደሚጓዙ። ሁለቱም ደብልኤልቲ ፒምስ ኤልቲሲም የአንድን መኪና ሬንጅ ዲተርሜን የሚያደርጉ ናቸው። በነዳጅ መኪኖች ላይ ደግሞ የአንድን መኪና ነዳጅ አጠቃቀም የሚመረምሩ ናቸው። እስኪ ሁለቱን ላነጻጽርላችሁ ዊልቲፒ የተባለው ሜዠርመንት በዋነኝነት ግሎባል ስታንዳርድ የሚባል ነው። ማለትም ዓለም አቀፍ የሚባል ሜዠርመንትን የሚሰራ ነው ማለት ነው። ዊልቲፒ ወደ ኢሮፕ ሲገባ ቢዋይዲ ሴገልን የመረመረው ወይም ቴስት ያደረገው ይህ አካል ነው። ሌላው ደግሞ WLTP የሚባለው ሜዥርመንት ወይም ቬይክል ቴስት በአጠቃላይ ሰፋ ያለ ድራይቪንግ ኮንዲሽን ኮንሲደር ያደርጋል። በሃይ ስፒድ ደረጃም ኮንሲደር ያደርጋል። ረጅም ርቀቶችን፣ የተለያዩ የኢንቫይሮንመንት ስታንዳርዶችን በመጠቀም ቴስት ያደርጋል። ሌላው ደግሞ በጣም ደስ የሚለው ድራይቪንግ ስታይልንም ኮንሲደር ያደርጋል። WLTP የሚባለው ቴስት የሚያደርገው ግሎባሊ ነው ማለት ነው። በአለም አቀፍ ደረጃ ነው። ሲኤልቲሲ የሚባለው ግን ለቻይና ብቻ የተሰራ ነው። ለምሳሌ ቢዋይዲ ሲገል እንደነገርኳችሁ ቻይና ላይ 405 ኪሎ ሜትር ይጓዛል ይባላል፣ በ38 ኪሎዋት አወር ባትሪ ነገር ግን በwltp በ43 ኪሎዋት አወር ባትሪ ሲለካ ግን ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ እንደሚጓዝ ዲተርማይን ተደርጓል ማለት ነው። ለምንድን ነው ይሄ ልዩነት የተፈጠረው ካላችሁኝ፣ ለቻይና ብቻ የተሰራ ስለሆነ ነው። ሌላኛው ለቻይና አንዳድ ሲስተም የተሰራ ነው። ለምሳሌ ሁላችንም እንደየ ሀገሩ የተለያየ ድራይቪንግ ሀቢት አለ። የቻይና ድራይቪንግ ሀቢትን ብቻ ኮንሲደር ያደረገ ነው። ሲኤልቲሲ ሜዠርመንት የሚሰራው በዛ ደረጃ ነው። ኢትዮጵያ ውስጥ ስትመጡ ያለው የአነዳር ስልታችን የሚታወቅ ነው እና በቻይናው ሜዠርመንት መሰረት 405 ኪሎ ሜትር ካልሄደልኝ ማለት በጭራሽ የሚታሰብ አይደለም። ሌላኛው ሲኤልቲሲ 405 ኪሎ ሜትር ይሄዳል ሲገል ብሎ የተናገረበት ምክንያት ከተማን ብቻ ኮንሲደር ስላደረገ ነው። ከተማ ማለት የአዲስ አበባ ከተማን ብቻ ኮንሲደር ያደረገ ነው። በተጨናነቀ ትራፊክ በሎው ስፒድ ከተማን ብቻ ኮንሲደር ሲደረገ ብዙ ነገሮች ይታያሉ። ለምሳሌ መኪናው ሲንቀሳቀስ የሚያጋጥሙት ነገሮች አሉ። ትራፊክ ሊንቀሳቀስ ይችላል። መኪናው ሊቆም ይችላል፣ ሊሄድ ይችላል፣ ሊቆም ይችላል። አይድሊንግ አለው። ብዙ ቦታ ለሄዳችሁ ትቆማላችሁ። ይህ ማለት ምን ማለት ነው? መኪናው ኮንሲደር የተደረገው ለከተማ ብቻ እንዲሁም ለሎወር ስፒድ ነው። የኤሌክትሪክ መኪኖች ደግሞ እንደሚታወቀው በአጠቃላይ የኤሌክትሪክ መኪኖች በሎወር ስፒድ ደረጃ ፐርፎርማንሳቸው ሀይ ነው። ማለትም በቶፕ ስፒድ ስትነዱትና በዝቅተኛ ስፒድ ስትነዱት የመኪናው ፐርፎርማንስም ሆነ ሬንጁ እየቀነሰ ይመጣል በጣም ቶፕ ስፒድ በነዳችሁት ቁጥር ማለት ነው ስለዚህ የBYD Seagull 405 ኪሎ ሜትር ይጓዛል የተባለው በከተማ ብቻ በተጨናነቀ መንገዶች ላይ አስሬ እየቆመ አስሬ እየሄደ ባለው ሁኔታ ውስጥ ነው ማለት ነው ያ ለምንድነው እንደዛ ኤክስቴንድድ የሆነው ለምንድነው 405 ኪሎ ሜትር ታዲያ የሄደው ካላችሁኝ መኪናው ላይ የተገጠመ ሪጀነሬቲቭ ብሬኪንግ ሲስተም የሚባል አለ። ያ ሲስተም የሚሰራው መኪናው በቆመና በሄደ ቁጥር ነው ማለት ነው። ስለዚህ መኪናውን አይድሊንግ ላይ ያደርጋችሁ ስትሄዱ፣ ስታቆሙ፣ ስትሄዱ፣ ስታቆሙ፣ ሪጀኔሬት ብሬኪንግ ሲስተሙ ፕሮፐርሊ ይሰራል ማለት ነው። ስለዚህ መኪናው ረጅም ርቀት የተጓዘ ይመስላል ወይም ይጓዛል ማለት ነው በሎው ስፒድ ለዛውም በከተማ ውስጥ በተጨናነቀ ትራፊክ ላይ ብቻ ማለት ነው። ስለዚህ ሲኤልቲሲ ኮንሲደር ያደረገው በዛ ደረጃ ነው። በደንብ ልዩነቱ የገባችሁ ይመስለኛል። BYD ሲገል ኢሮፕ ሲገባ የተተመነለት ሬንጅ ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ ብቻ ነው እስካሁን የተነገረን። በኢትዮጵያ ይጓዛል የተባለው 405 ኪሎ ሜትር የተሳሳተ ነው ማለት ነው። 405 ኪሎ ሜትር የሚጓዘው መኪናው በቻይና ብቻ እንደሆነ ማሰብ አለባችሁ። እስቲ ኮመንት ላይ ኮመንት አድርጉልኝ። በእርግጥም ኢትዮጵያ ውስጥ መኪናውን እየነዳችሁት ትክክለኛ 405 ኪሎ ሜትር ሄዶላችኋል? ረጅም ርቀት ተጉዛችሁ የምታውቁ ሰዎች እስቲ ኮመንት ላይ ገብታችሁ ኮመንት አድርጉ፣ እውነት ነው ወይም ደግሞ ውሸት ነው። በእርግጥም 405 ኪሎ ሜትር እየሄደልኝ ነው የምትሉም ሰዎች ካላችሁ ኮመንት ላይ ልታሳውቁኝ ትችላላችሁ። አሁን ስለዋጋው ልንገራችሁ። ይህ መኪና በኢሮፕ አክቲቭ የተባለው ትሪም ሌብል 19990 ዩሮ ሲባል ቦስት የተባለው ትሪም ሌብል ደግሞ 23380 ዩሮ ይጠየቅበታል። ኮንፈርት የተባለው ደግሞ ወደ 25880 ዩሮ እየተጠየቀበት ይገኛል።